በሆነ ቀን በሆነ ጊዜ ብቻ አላቅም። አንድ ቀን ሀሳባችሁ እንደሚሳካ ልፋታችሁ ፍሬ እንደሚያፈራ ህልማችሁ እውን እንደሚሆን ለቀልባችሁ፣ ለልባችሁ ንገሩት። የከበባችሁ መከራ ሁሉ እንደ ክረምት ጎርፍ ያልፋል። የጭጋጉ ጊዜ ሂዶ ብራው ይመጣል። ፈገግታችሁ ይመለሳል። እኛ ኮ በዚች ምድር ላይ እንግዶች ነን። ችግሮቻችን ነመሆኑኛ እናልፋለን። የማልፍ ነገር የለም ለአልፍ የመጣ ነገር የለም። የቀናትን መፈጣጠን እያያችሁ የመከራዎችን መደራረብ እያያችሁ ተስፋ ትቁርጡ። ነገ የተሻለ ቀን ነው። ኢንሻአላ በአላህ ፍቃድ። ባይ ባይ ሳውዲ አረቢያ፣ ባይ ባይ የስደት ጓደኞች። አሰላሙ አለይኩም ወረሐመቱላሂ ወበረካቱ ወለጋ ዩቱብ ይላል እንግዲህ፣ ወለጋ ዩቱብ ማሻላህ ተባረካላህ። በስንት ዓመቷ ወደ ኢትዮጵያ ለት ገባ ነው ማለት ነው። ሳውዲ አረቢያን እንግዲህ በዚያም መልኩ እየተሰናበተቻት ነው። እንደት ነው? እንደት ነኝ? ኬኩ ያምራል አያምርም? እስኪ ጀበና አለ ጀበናው ያምራል ማሻላህ። ይሄ ሲኒው ለራሱ ኢትዮጵያ ነው። ንግቢ ነይ ግቢ፣ ተቀረጭ እንጂ ረኒ ነው አውቄ ነው። ይሄ ዳንቲ ሰራ ያንቺ ማስገባሽ የሚያምር የዚህ የሚብረቀረቅ ላምባ ሞልቶ ነው ያንቺን ጥቁር ሰው አስገብቼ ስልክህን እንዴት ነው ነገሩ? ማን ሰው ላይ ነው? ነይ ነይ ሰጂ አይ እና ውድ ጓደኞቼ እንግዲህ አልሀምዱሊላህ ተሳክቶልኝ ወደ ሀገር ልገባ ነው ማለት ነው። በረራዬ ዛሬ ቅዳሜ ቅዳሜ ዛሬ እሁድ እሁድ በአስራ ስድስት ማለት ነው በረራዬ ኢንሻላህ። ይሄ ቪዲዮ እንግዲህ መቼ እንደሚለቀቅ አላውቅም። ኦንላይን ስገባ ነው እላችኋለሁኝ። ስደተኞች እንግዲህ አላያሰባችሁ ያቀዳችሁት ሞልቶላችሁ በሰላም ወደ ሀገራችሁ ወደ ቤተሰቦቻችሁ የሚገቡበት ቀን ያንጣላችሁ። ላለው ያሰባችሁት ታልተሳካ ደግሞ እንግዲህ አሸጋሪ ነው፣ ያሰብነው ሳንሳካ ወደ ሀገር ተገባን፣ አሁንም እዛም አሸጋሪ ህይወት ስለሆነ እቅዳችሁ ይሙላ። አሜን። አላህመ ሶሊ። እሺ፣ አንድ ጓደኛዬ እዛ አለች። እንግዲህ በነገራችን ላይ አንድ ሀገር አንድ ሀገር ልጆች አብረን ትኬታችንን ቆርጠን ዴሴምባሲያችንን ሞልተን በአንድ ነው የምንጓዘው ማለት ነው ኢንሻላህ። አየሩም እንግዲህ አንድ ይሆናል ብለን እናስባለን። እስቲ ጓደኛዬ፣ እስቲ ቃለ መጠየቅ ላድርግልሽ። ረስኪኑ ዘገባ ደግሞ ቃለ መጠየቅ። እንዴት ነው የሳውዲ ኑሮ? ና ግቢው ላይ አልቀረጽሽም። የሳውዲ ኑሮ እንዴት ነበረ? ሰውድ ኑ አልሐምዱሊላህ። ይሸኛል እንግዲህ እንዴት ነው እንግዲህ ይህን ያህል አመት እንግዲህ አመታችን ደግሞ እኩል ነው በነገራችን ላይ የና መስል ኖር እንዴት ነው ያሰብሽ ያቀርሽ ተሳክቶልሽ ነው፣ ወይንስ እንዲያው ዱኒያት ሞላም ብለሽ ከሞላ ጎደል ነው? አልሐምዱሊላህ፣ ቆረጥ አድርጋችሁ ብድግ ነው ማለት እስቲ ለስደተኞች ምክር ምከሪ። እንግዲህ እንደኛ ላሉት ተዛሬ ተነገ ይሞላል ብለው ቆረጥ አድርገው መነሳት ነው ያው ምክሩ ላልወለዱና ላላገቡት ነው ምክሬ እስኪ እንደት ነው ለወለዱትም ደግሞ ማሻላህ ያው ላበት እንግዲህ ያው ብዙዎቻችን እንግዲህ ለሁለት አመት ለሶስት አመት በቃ መቶ ሁለት አመት ብለን መተን እንግዲህ ያው ስምንት አመት አስር አመት እንቀመጣለንና፣ ከዛ የምንመጣበት ሌላ። እዚህ ስንመጣ ደግሞ ያው ሶስት አመት ተቀመጥን በኋላ በቃ ወደ ሀገር የሚባለው ሀሳብ ይቀየራል ማለት ነው በአጠቃላይ። ስለዚህ በስደት ያላችሁ እህቶቻችን ያላገባችሁ እንድታገቡ፣ እርሜ እንግዲህ ያው ቁሞ አይጠብቅም እና ልጅም እንድትወልዱ ልጅ ጠጋ ነው ያለ። ልጅ ከባድ ነው እርሜያችን ሲገፋ ኋላ ልጅ መውለዱም እንግዲህ እንግዲያው ፐርሰንቱ ስለሚቀንስ ለህይወታችሁ ዋጋ ስጡ እንላለን። እኛንም መልካም መንገድ በሉን፣ ለእናንተም ደግሞ እንግዲያው መልካም ህይወት ይኖርል ይሆንላችሁ እንላለን። አገር ግብትን ደግሞ እንግዲህ ቀርጸን እንልካለን። ኢንሻአላ ከቤተሰቦቻችን ጋር ቁጭ ብለን ቡና አፍልተን እንቀርጣለን። ላይክ ሰብስክራይብ እያደረጋችሁ ወለጋን አበረታቱ። ወለጋይቱ እንግዲህ ወዲያ ወደ ሀገር ስንገባ እንግዲህ ብዙ ነገር ያስፈልገናል። የመዲያም ደሞዝ አቆመ በቃ። ተዛሬ ጀምሮ ደሞዝ አቁሟል፣ ደሞዝ አቁሟል። እንዲሁም ደግሞ እንግዲህ ሀይር አድራጎት አላችሁ፣ አካውንት እንሰጣለን። አካውንት አካውንት እንልክላችኋለን ማለት ነው እና በዚህ መልኩ እንግዲህ ጓደኞቼ ሊሸኙኝ ጉድ ጉድ እያሉ ነው። ማሻላ ተባረከላ። ይኸው ጀበና ትቁጭ ብላለች። እሱ እሸኝታለኝ እንዲያውም ውስጥ ውስጥ አስገባለሁ። ሌላ ቤት በሶስት ቤት ነው እየተሸኛለሁ። ሶስት ቤት ጓደኞቼ ሸኝተውኛል። አልሀምዱሊላህ አንድ ቤት መጀመሪያ መዲያም የተሰራ ቦታ ስወጣ እንዲሁም ደግሞ አንድ ጓደኛዬ ይሄ ሶስተኛ ቤት ነው። ባጠቃላይ ቪዲዮም በመሃል በመሃል አስገባለሁ። እያያችሁ ላይክ አድርጉ። ይመቻችሁ።